ሰላም ጤና ይስጥልኝ ውድ ተመልካቾቻችን፣ እንደምን ቆያችሁን። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የሀሳብ ላይ ፕሮግራማችን ተጀምሯል። በረከት ተካልኝ ውይይቱን የመራው አብሬያችሁ ቆይታ አድርጋለሁ። በማስቀደም ከፍታ ረፍት በኋላ ስንመለስ ጉዳዮቻችንን እንጀምራለን። ዛሬ ሀሳብ ላይ የኢትዮጵያ ያልተነኩና ያልታዩ የተፈጥሮ ሀብቶቿ እየተገለጡ ነው። ለዚህ ደግሞ ከገበታ ለሸገር እስከ ገበታ ለሀገር አልፎም ገበታ ለትውልድ ድረስ በዘለቁ የኢትዮጵያን መልክ አቅምና ልክ የማሳየት ፕሮጀክቶች የታዩ ለውጦች ምስክር ናቸው። እነዚህን ስራዎች ከግንባታ ባሻገር እንዴት ያለ አንድምታ አላቸው ስንል በሐሳብ ላይ የመጀመሪያ ጉዳይ እንመለከተዋለን። በሁለተኛነት ግብፅ ሕዳሴ ግድብን በተመለከተ የምታደርገውን የፖለቲካ ተንኮልና ድራማ ትታ ቴክኒካዊ በሆኑ ጉዳዮች ላይ ከኢትዮጵያ ጋር መወያየት እንዳለባት ነባሩ የአሜሪካ ዲፕሎማት ቲቦር ናዥ አስተያየት ሰጥተዋል። የዚህን አስተያየት አንድምታም በሁለተኛነት እንመለከተዋለን። በመጨረሻም ከዓለም አቀፍ ጉዳይ በአሜሪካና በቻይና መካከል በተደጋጋሚ የሚደረጉ የንግድ ጦርነቶች በሀገሪቱ ኢኮኖሚ ላይና እንዲሁም ደግሞ በተቀረው ዓለም ኢኮኖሚ ንግድ ላይ የሚያመጣው መዘዝ እንዴት ያለ ነው ስንል እንፈትሻለን። ተመልሰናል ተመልካቾቻችን፣ ቀደም ሲል ያስተዋወቅ ያስተዋወቅናቸውን ጉዳዮች ተራ በተራ እያፍታታን ቆይታ እናደርጋለን። ለዚህ ደግሞ ሀሳብና እይታዎቻቸውን እንዲያጋሩን እዚህ ባልደረቦቼ ይገኛሉ። እስጢፋኖስ አበራ እንደዚሁም ደግሞ አሰግድ አምዛ። እንኳን ደህና መጣችሁ። እንኳን ደህና ቆየህ። ይመስገን። እንዴት ናቸው ዓለም? ቀደም ሲል ባስተዋወቅነው ቅደም ተከተል መሰረት በቀዳሚነት የምናነሳው ጉዳይ ኢትዮጵያ ያልታዩና ያልተነኩ የተፈጥሮ ሀብቶቿን እየገለጠች ነው የምትገኘው። ለዚህ ደግሞ የገበታ ለሸገር ገበታ ለትውልድ ና እንዲሁ ገበታ ለሀገር ፕሮጀክቶች በማሳያነት መጠቀስ ይችላሉ። ከነዛ መካከል ደግሞ በዚህ ኢኒሼቲቮች ውስጥ እየተሰሩ ያሉት እንግዲህ በኦሮሚያ ክልል ከሰሞኑ የተጎበኘው የባሌ ዞን ሶፍ ዑመር ዋሻ ለዚህ ተጠቃሽ ሆኖ መቅረብ ይችላል። ና እንደው እነዚህ ፕሮጀክቶች የኢትዮጵያን መልክና አቅም ከማሳየት አንጻር ከግንባታ ባሻገር ያላቸው መልክ ምን አይነት ነው የሚለውን ቀዳሚ ሀሳባችን እናደርገው ስቲፋ። እንግዲህ እንዳልከው ከሰሞኑ ክቡር ጠቅላይ ሚኒስትሩ ከተለያዩ ከፍተኛ የመንግስት ባለስልጣናት ጋር በባሌ ዞን የተለያዩ ጉብኝቶችን ሲያደርጉ ነበር። እንዳልከው የሶፍ ዑመር እና የባሌን ጸጋ ተመልክተዋል። እንግዲህ በአፍሪካ ቀዳሚ የቱሪስት መዳረሻ የሆነችው ሲሸልስ። ሰዎች ብዙ ጊዜ ምን ይላሉ? ፈጣሪ ሲሼልስን አይቶ ኤደን ገነትን ሰራ ይላሉ እና አሁን እሱ ስህተት እንደሆነ ነው የሚያሳየው። ፈጣሪ ምናልባት ኤደን ገነትን የሰራው ባሌን ካየ በኋላ ነው ብሎ መናገር የሚቻል ይመስለኛል። የሰሞኑ የባሌ ጉብኝት ጉብኝትም በዘለለ ፖለቲካዊ ትርጉምም ያለው ይመስለኛል። የኢትዮጵያ የፖለቲካ ባህል እየተለወጠ መምጣቱንም የሚያሳይ ነው ይመስለኝ። ምክንያቱም ክቡር ጠቅላይ ሚኒስትሩ በተደጋጋሚ መደመር የሚል ሀሳብን ሲያነሱ ይታያል። ያ ነገር በዛ የጉብኝት ወቅትም የተገለጸ ይመስለኛል። ምክንያቱም ለምሳሌ በኦሮሚያ ክልል የትናንት የነበሩ ሁሉም መሪዎች በአንድ ላይ የነበሩበት ነው። አቶ አባዱላ ነበሩ፣ አቶ ጁነዲን፣ አቶ ኩማ እንደዚሁም አሁኑ የአሁኑ ፕሬዚዳንት አቶ ሽ መልስም ነበሩ። የተለያየ ፖለቲካ አመለካከት ያላቸው ሰዎች በቦታው ነበሩ። የተለያየ በኦሮሞ ነጻነት ግንባር ውስጥ የታገሉ፣ በኢሀፓ ውስጥ የታገሉ፣ በኦህዴድ በሌሎች ውስም የነበሩ ሰዎች በቦታው ላይ ነበሩ። ከዛ በተጨማሪም በኢትዮጵያ ፖለቲካ ውስጥ በጋራ ትላንት የነበረን ቂም ቁርሾ ትቶ በጋራ ለሀገር መስራት ይቻላል የሚለው ነገር ያሳየም አጋጣሚ ይመስለኛል። ምክንያቱም ትላንት ነፍጥ እስከ ማንሳት ደርሰው የነበሩት አቶ ጌታቸው ረዳ፣ አቶ ማነው ጀኔራል ጻድቃን ጭምር በቦታው የነበሩበት እና ነገሩ ትንሽ ለየት ያለ ከጉብኝትም በዘለለ ፖለቲካዊ ትርጉምም ያለው ይመስለኛል አጋጣሚው። በእውነት ቅር ተባብሎ ያለፈ ነገር ትቶ ለሀገር ለአንድ ሀገር ኢትዮጵያ ለምንላት ሀገር በጋራ መስራት ይቻላል የሚል ነገር መሬት ያስቀመጠ ይመስለኛል እንዳልከው። የሀገር የምትቀየረው ራዕይ ባላቸው ግለሰቦች ነው። ያ ራዕይ ያላቸው ግለሰቦች ደግሞ መሪዎች በሚሆኑበት ጊዜ የሀገር ለውጥ የሀገር መቀየር ፍጥነቱ በከፍተኛ ሁኔታ ይጨምራል። እርግጥ ታሪክ የሚሰራው ህዝብ ቢሆንም ማለት ነው። ከአርባ ከአምሳ ዓመት በፊት የጥቂት አሳስጋሪዎች መንደር የነበረችው ዱባይ በእንግዲህ በቢንዛይድ ራዕይ ወይም ደግሞ ህልም ዛሬ የደረሰችበት ደረጃ ላይ ደርሳለች። በአመት እስከ 18 ሚሊዮን ህዝብ ይጎበኛታል። የተመሳሳይ ደቡብ ኮሪያን ብናይ እንደዚሁ በጄኔራል ፓርክ ህልም ተጉዛ ነው ዛሬ የደረሰችበት የደረሰችው የሲንጋፖርንም ብናይ ኢንዶኔዥያንም ብናይ ቱርክንም ብናይ እንደዚሁ በመሪዎቿ ህልም ተጉዛ እዚህ ደርሳለች። ዛሬ ኢትዮጵያ ውስጥ እየተሰራ ያለው ነገር ተመሳሳይ ይመስለኛል። ክቡር ጠቅላይ ሚኒስትሩ ብዙ በጉብኝቱ ላይ የተሳተፉ ሰዎች ሲሉ እንደነበረውም ከመምራት ብቻ ሳይሆን የተለየ እይታ አላቸው። ሶ ሀገር መቀየር ፍላጎቱ ሀገር መቀየር ህልሙ ብቻ ሳይሆን የተደበቀን የሀገር ሀብት የማውጣት አቅምና ብቃቱም አላቸው ተብሎ መናገር ይቻላል። ወደ ስልጣን እንደመጡም ከአምስት ከስድስት ዓመታት በፊት ከቢሮ እስከ ከተማ፣ ከከተማ እስከ ሀገር የሚል ፕሮጀክት ጀምረው በቤተ መንግስት ውስጥ የአንድነትን ፓርክ ከዚያ በኋላ የወዳጅነት እዚህ አዲስ አበባ ውስጥ ብቻ የተሰሩትን እንጦጦን፣ ሌሎቹንም ብናይ ትልቅ አቅም ናቸው። ይሄ አቅም ደግሞ በአዲስ አበባ ብቻ የተወሰነ አይደለም። ወደ ክልሎችም ተሻግሮ ከጨበራ ጩርጩራ ከ ምንድነው እዚህ የወንጪ ደንዲ፣ የጎርጎራ እያለን ሌሎቹንም ልንጠቅስ እንችላለን። አሁን ደግሞ ተራው እንግዲህ የባሌ ሆኗል ማለት ነው። ባሌ ብዙ ያልተነገረለት ኢትዮጵያን ሊቀየር የሚችል በቱሪዝምም በባህልም በእምነትም የብዙ ነገሮች ማዕከል የሆነ ነገር ግን ደግሞ የተረሳ የሚያስታውሰው አቶ የነበረ አካባቢ ነው። ዛሬ ግን ጊዜው ደርሶ ኢትዮጵያን የሚያውቅ ኢትዮጵያ የመቀየር ህልም ያለው አመራር በሚመጣበት ጊዜ የኢትዮጵያን ሀብቶች፣ የኢትዮጵያን ተፈጥሮዎች፣ የኢትዮጵያን አቅሞች መግለጥ ተችሏል ማለት ነው። ሌሎች ሀገሮችን የቀየሩ አመራሮች ቅድም እንዳልነው ከቢንዛይድ ጀምረን ሌሎቹንም የዓለም ሀገራትን ታሪክ የቀየሩ ሰዎች የጋራ ባህርያት መካከል አንደኛው እና ትልቁ ያልታየውን የአገር ሀብት መግለጥ ነው። ሶ ክቡር ጠቅላይ ሚኒስትሩም በሰሞኑ ጉብኝታቸውን ከዚህ በፊት ሲሰሯቸው የነበሩትም ስራዎች የሚያሳዩት ያልታየውን የአገር ሀብት የመግለጽ አቅም እንዳላቸው ነው። ባሌ የተረሳ የማይታወስ በዚህ መልኩ ይጠቅማል ተብሎ ትኩረት ያልተሰጠው ቦታ ነበረ። ዛሬ ግን ትክክለኛው ሕልምና አቅም ያለው ሰው ወደ ቦታ በሚመጣበት ጊዜ ባሌ በዚህ ደረጃ ሊቀየር ችሏል ማለት ነው። ባሌ ከዚህ በኋላ የኢትዮጵያ ብቻ ሳይሆን የዚህ ምስራቅ አፍሪካ የአፍሪካ ቀንድም ትልቅ የቱሪስት መዳረሻ ነው የሚሆነው። ብዙ የቱሪዝም ለሚሰሩ የትራቭል ለሚሰሩ ሰዎች ሰዎች በህይወታቸው ሳይሞቱ መጎብኘት ካለባቸው ስፍራዎች መካከል አንደኛው ባሌ ነው ይላሉ። ለምን? ሁሉንም ነገር ይዟል። ተፈጥሮንም ይዟል፣ ባህልንም ይዟል፣ እምነትንም ይዟል። በእምነት ብንመጣ የሺ ዓመታት ታሪክ ያለው የድሬ ሼክ ሁሴን ቦታ እንደሆነ ይታወቃል። የቬጀቴሽኑ ያለው የባዮ ዳይቨርሲቲው፣ ምናምን ሌሎች ቦታዎች ላይ ሌሎች አለሞች ላይ ማናገኘው ስለሆነ አሁን ደግሞ የተጨመረለት የቱሪስት መዳረሻ አድርጎ ለመስራት የተሄደበት መንገድ ባሌ በነበረው ነገር ላይ ብዙ ነገር የሚጨምርለትና ባሌ ነገ የኢትዮጵያም የዚህ ምስራቅ አፍሪካ የአፍሪካ ቀንድም ትልቅ አቅም የሚሆን ቦታ ነው ተብሎ ይታስባልና እንደዚህ ያልታዩትን ቦታዎች ያልተገለጹ አቅሞችን እየገለጽን ከሄድን ኢትዮጵያ መቀየር ይቻላል። መርሳት የሌለብን ግን ክቡር ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ የኢትዮጵያን ኢኮኖሚ መቀየር የሚቻለው እንደ ትላንቱ ግብርና መር ኦር አንድ ነገር ላይ ጥገኛ በመሆን ሳይሆን በመልቲ በሆነ ዳይሜንሽናል በሆነ መንገድ ግብርናውንም በማሳደግ ቱሪዝሙንም በማሳደግ ምንድን ነው የማዕድኑን ዘርፍና የሳይንስና ቴክኖሎጂውን ዘርፍ በማሳደግ ነው ተብሏል እና የሰሞኑ የባሌ ጉዞ ቱሪዝሙን የሚያሳድግ ነው። ከዛ ደግሞ ለዘመናት አደጋ ሲዳርጉ የነበሩ እንደ ወልመል አይነት ወንዞችን ለልማት መዋል የተቻለበት ነው እና ትልቅ አቅም ነው፣ መበረታታት አለበት። እንዲህ አይነት ጉዞዎች ከልማት በተጨማሪ ፖለቲካዊ ትርጉም አላቸው። ስለዚህ ሰሞኑን በባሌ ተራሮች ላይ የወጣው የልማት ብቻ ሳይሆን የኢትዮጵያ የፖለቲካ ባህልን የሚቀይር ፀሐይ ነው ብዬ አስባለሁ። መልካም መጨረሻ ላይ ስጢፍ እያነሳው ነበር። በተለይ ደግሞ የኢትዮጵያን አዲስ ገጽታ ከማስተዋወቅ ባለፈ እነዚህ ፕሮጀክቶች ወይም እነዚህ የተሰሩ ያሉ እንዲሁም ደግሞ በጠቅላይ ሚኒስትሩም የተጎበኙ እነዚህ የባሌ ዞን ላይ የተሰሩ ልማቶች በተለይ ደግሞ ብሔራዊ ፓርኩም አለ እንዲሁም ደግሞ የሶፍ ዑመር ዋሻም ና ሌሎችም ተያያዥ ና ተመጋጋቢ የሆኑ ፕሮጀክቶች ናቸው በስፍራው የተጎበኙት ና እንደው እንደ ሀገር የተያያዘውን ይሄ የብዝሃ ዘርፍ ኢኮኖሚን ከመደገፍ አንጻር እነዚህ ፕሮጀክቶች ምን አይነት ፋይዳ አላቸው የሚለው ነው ብናነሳ ስል እንደሚታወቀው ቱሪዝም አዲሱ ምሰሶ ነው ተብሎ ነው የተያዘው ይሄ በጠቅላይ ሚኒስትሩ ከተያዘው ቅድም ካነሳ ነው ብዝሃ እድገት ነው የሚያስፈልገን አንዱን ነገር ብቻ ብለን በአንዱ ነገር ላይ መውደቃችን የትም አላደረሰንም አሁን በተግባር እየታየ ያለው ዘርፈ ብዙ እድገቶችን በፍጥነት በጥራት በመስራት በማከናወን የሚደረግ ሌላው እዚህ ውስጥ የምታየው ምንድን ነው መሰለ ይቻገር ሁሉ ነገር አላት እንልና አላት ብቻ ነው በቃ፣ ታሪክ ነው። አንድ ሰው ሳሙና ስላለው ልብሱ ንጹህ ሊሆን አይችልም። ሳሙናው ውሃ፣ አጣቢ ተገናኝተው መሰራት አለበት። አሁን ኢትዮጵያ ውስጥ እየተከናወነ ያለው እሱ ነው። አለን የምንለው የተፈጥሮ ሀብታችንን እያወጣን ነው። ምንድን ነው የገደበው ነገር? አሁን እንዳየ ነው፣ በትክክልም እንዳየ ነው። ከዚህ በፊት ያን አካባቢ የመሩ የሚያውቁ ያስተዳደሩ ሰዎች አሉ። አሁን ምንድን ነው የተፈጠረው ተአምሩ? ባለ አዲስ አልመጣም፣ ተፈጥሮ ሁኔታው አዲስ አልመጣም። እይታ ብቻ ነው የተቀየረው። እይታ መቀየር ነገሮችን እንዴት እንደሚቀይር በትክክል የምታይበት ኢትዮጵያ አሁን የምትፈልገው ወደኋላ ቀርተናል። አዎ ወደኋላ ያለውን ደግሞ በዝግመት ሂደን መድረስ አንችልም። በፍጥነት በጥራት እየሰራን ነው መሄድ ያለብን። ከዛ አንጻር ቱሪዝሙን ከፍ እያለ ነው። ከዚህ በፊት የተሰሩ ስራዎች አሉ። በጠቅላይ ሚኒስትሩ የተጀመረው መጀመሪያ ቤተ መንግሥታቸውን አዩ። ቤተ መንግስት መቀየር ያለበት ነገር አለ ተባለ፣ ተቀየረ። ቀጠለና አዲስ አበባ ታየች። አዲስ አበባ ውስጥ ያለ ብዙ የምናውቃቸው ነገሮች ተቀየሩ። የአድዋ ታሪክ ብለን የምንኮራበት የአድዋ ታሪክ እኮ ወስደህ ይሄ ነው የምትለው ከሐውልት በቀር ምንም የለው። ዛሬ ግን በሀውልቱ ዙሪያ ስንት ታሪክ አለ። ስታልፍ ስታገድም የኢትዮጵያ መልክ እያየህበት የምትሄደው ቱሪስት መጥቶ ከሰማይ ዱብ አይልማ። ሀውልቱ ጋር አታደርሰውም፣ ተጉዞ ነው የሚያልፈው። ተጉዞ የሚያልፍበት መንገድም ሰምሮለታል። ስለዚህ ነገ ና ስትለው ወደ ሀገርህ፣ እነዚህ እድሎች፣ እነዚህ መልካም ነገሮች ተሟልተውልህልን ና ነው ምንለው። ተሟልተዋል አሉልህ ስታይ እርካታ የሚሰጥህ ከዛም ውጭ ተያይዙ አብሮ ሆቴሎች እየተገነቡ ነው። ትልልቅ ሆቴሎች፣ ትልልቅ የስብሰባ አዳራሾች ኢትዮጵያ የአፍሪካ መዲና ሆና እኮ ስብሰባ እዚህ አይካሄድም። ብዙ ስብሰባ በአፍሪካ ሕብረት ውስጥ የሚካሄዱ ብዙ ስብሰባዎች አዳራሽ የለም በሚል ሌላ ቦታ ነው። አሁን እንደሱ አይሆንም። የሚመጡ የአፍሪካ ሕብረት የሚሰጠንን እድል እንጠቀም። እሱም ቱሪዝም ነው። ሰዎች ይመጣሉ እና ይህንን ለማድረግ የሀገርን ገጽታ ፖለቲካል ያለንን አቋም ከዚህ በኋላ ምንናከስበት ጉዳይ የለንም። ይህች ሀገር አሁን ያየነው በባሌ ተራራ ላይ የተገኙ ሰዎች በሙሉ የዚች ሀገር ውስጥ እጃቸው ነበረበት። አሁን ሲያወጥ ትርጉም ይሰጣቸዋል በማየት ከዛ ባሻገር ደግሞ መስራት። መጸጸት ብቻውን መቆጨት ብቻውን የትም አያደርሰንም። ለምን ተራብን ለምን ተጠማን ለምን ወደኋላ ቀረን ዓለም በቱሪዝም ዘርፍ እያገኘ ያለውን ለምን አላገኘንም ስንል ያጎደለው አለ አሁን ስናየው ይገባናል የባሌ ተራሮች እኮ ያልያዙት ነገር የለም። ተፈጥሮውን ብትል ቀይ ቀበሮ እዛ ነው ያለው። ሄዶ ግን እንዴት ያየዋል? ሄዶስ የት ያርፋል? መጥቶ አንድ ሰው በጭንቅ ደርሶ እንዲመለስ ከምናደርገው ውሎ ሲያድር ኢኮኖሚው ለሚያመጣው ነገር አለ እና ይህንን ከማድረግ አንጻር የእይታን ጉልበት ታይበታለ። እይታ የድረስ ሊወስደን ይችላል። ያየ ሰው ማየቱ ብቻ አይደለም። አንዳንዱ አይቶ ይቀራል። አንዳንዱ ደግሞ የታደለው አሁን በዘመናችን እንደሚሆነው ያየውን ያሳይህና ወደዛ ይጠራሃል፣ ወደዛ ይዞ ይሄዳል። አብረን እንሄዳለን። በዛ ውስጥ በጋራ ታድጋለ። በጋራ የፖለቲካ ልዩነቶች የነበሯቸው የተለያየ አይነት ለዚች ሀገር ይጠቅማል ብለው ያስቡ የነበረው ሀሳብ አሁን በተግባር ያዩታል። በሜዳው ላይ ቴብል ሆኖላቸዋል። ለቱሪዝሙ ብቻ ሳይሆን ለእነሱም የሀሳብ ገበታ ነው እና ከዚህ አንጻር ለሀገር እድገት አበርክቶ የገዘፈ ነው ብዬ ነው የማምነው። ከቱሪዝሙና እንዲሁም ደግሞ ከብዛ ዘርፍ ኢኮኖሚ ባሻገር ደግሞ በዚህ ቦታ ላይ የተገኙት ሰዎች በራሱ ሌላ የፖለቲካ አንድምታ ያለው እንደሆነ ቀደም ብለው ስጢፍም ሲያነሳ ነበር ና እሱ ላይ የተወሰነ ደግሞ ብናነሳ፣ በዚህ መድረክ ላይ በዚህ የውይይት የጉብኝት መድረክ ላይ የተሳተፉት ቀድሞ ኦነግ የነበሩ እንዲሁም ደግሞ የቀድሞ ቲፒኤልኤፍ አመራር የነበሩ ከዛም ባሻገር በተለያየ መልኩ በኢትዮጵያ ፖለቲካ ውስጥ ተሳትፎና እድል የነበራቸው ሰዎች በዚህ መድረክ ላይ አዳዲሶቹም እንዲሁም ደግሞ ነባሮቹም ና ቀደምት የምንላቸውም እንዲሁም ከኢትዮጵያ ፖለቲካ ሜዳ ላይ ከድምፃቸውን ስማቸውን ከሰማን ረዘም ያለ ጊዜ ያስቆጠርናቸው ሰዎች ጭምር በዚህ መድረክ ላይ የተመለከትንበት ነበረና። እንዴት ተመለከት ከውስጥ የኢትዮጵያ ፖለቲካ እንደምናውቀው ማሳደድ፣ ማሰር፣ ከአንተ የቀደመውን ሰው ማንቋሸሽ፣ እሱ የሰራውን ሁሉ ማጠልሸት ነው የነበረው እንጂ ካንተ በፊት የነበረው እና ወይም ደግሞ ያለፈውና ያለፈው እና አዲሱ አመራር አብረው አንድ ቦታ የሚገኙበት እውነት አልነበረም። የንጉሱ ባለስልጣናት በደርግ ምን እንደተደረጉ እናውቃለን። የደርግ ባለስልጣናት በኢህአዴግ ምን እንደተደረጉ እናውቃለን። አሁን በመጣው ሁኔታ ግን የፖለቲካ ባህል ለውጥ አንደኛ ያስፈልገናል፣ ሁለተኛ በትክክልም የፖለቲካ ባህል ለውጥ መጥቷል። በፊት እንግዲህ አቶ ሌንጮ ባቲ የኦነግ ከፍተኛ አመራር የነበሩት እሳቸውና እዛ አካባቢ የነበሩት በሆዴዱስ እንደዚህ የነበሩት ሰዎች አብረው ሊታዩ የሚችሉበት ምንም አይነት እድሎች አልነበሩ። ዛሬ ግን ያ ነገር ሆኗል። ኢህአፓ ውስጥ የነበሩ ሰዎች በዛሬ ከመንግስት ስልጣን ላይ ካሉት ሰዎች ጋር አብረው የሚሆኑበት ሁኔታ አልነበረ። የትላንቱ አመራር ያለውን አቅም ለአዲሱ አመራር አቶ አባዱላ፣ አቶ ጁነዲን፣ አቶ ኩማ እና አቶ ሶፊያንም ለኦሮሚያ አሁን ለአዲሱ እንግዲህ በአንጻራዊ ወጣት ስለሆኑ መልስ ለእሳቸው የሚያገሯቸው ልምዶች አሉ። ስለዚህ የኢትዮጵያ ፖለቲካ ከስሩ መቀየር ጀምሯል ማለት ነው። የፖለቲካ ባህላችን ማሳደድ፣ ማንቋሸሽ፣ ጠልፎ መጣል ምንድነው የተሰራውን ሁሉ ማጠልሸት ከሚለው ነገር ወጥቶ ብዙ ነገሮችን ታይቶበታል። በትላንቱ ውይይት ላይ እኔ ያየሁት ነገር እና ብዙ ብዙ ሊባልለት ይችላል። ዋነኛውና ትልቆ ግን እውቅና መስጠት ነው። ሁሉም አመራሪ ሲሉ የነበሩት አሁን ቅድም አሰግድም እንዳለው ባልታየ ክቡር ጠቅላይ ሚኒስትሩ ካላቸው አቅም አንደኛው ያልታየን ነገር ማየት ነው። ባሊም ነበረ፣ ቀይ ቀበሮም ነበረ፣ ሶፍ መርዋሽም ነበረ፣ ሌሎቹም ነበሩ። ነገር ግን በዚህ መንገድ እስከዛሬ ያየው ሰው የለም። እሱም ማድረግ ባለመቻሉ ሀብት አልተፈጠረበትም ማለት ነው። ዛሬ ግን የፓራዳይም ሺፍት ሲመጣ ይሄ ነገር መቃሄድ ተችሏል። ሶ እውቅና መስጠት የተሰራ ስራ አለ መለወጥ አለብን ወይ፣ ደግሞ እውቅና የመስጠቱ ነገር ታይቷል። አንድ ሁለተኛው ነገር ደግሞ ራሳቸው ክቡር ጠቅላይ ሚኒስትሩ ያሉት ነገር ነው። ከግጭትና ከግጭት አዙሪት ወጥተን በአንድነት የምንቆምበትና ለሰላማችን የምንተጋበትን ሁኔታ እንፍጠር የሚል ነገር አንስተዋል። ለማጠቃለል ይሄ አጋጣሚ ወይም ደግሞ ይሄ የባሌው ጉብኝት ቅድም እንዳልኩት በፖለቲካ ማ በኢኮኖሚ በልማቱ መስክ ይዞት የመጣው ድሎች እንዳሉ ሁሉ በኢትዮጵያ ፖለቲካ ውስጥም አዲስ አየር፣ አዲስ ንፋስ፣ አዲስ ፀሐይ ሊባል የሚችል ተስፋና የኢትዮጵያ ፖለቲካ መሆን ያለበትም እንደዚህ ነው። የሚያምርበትም እንደዚህ ነው። ልዩነቶችን ይዞ ለአንድ ሀገር፣ ለአንድ ኢትዮጵያ በምትባል ጥራው ጥላ ውስጥ ልክ ሶፉመር ላይ እንደተደረገው ወግ፣ ሌሎቻችንም የተለያየ ፖለቲካ አመለካከት ያላቸው ሰዎች መጥተው አንድ ላይ እንደዚህ ቢያወሩ አንድ ይግባባሉ፣ ሁለተኛ ሀገር ይለውጣሉ፣ ሶስት ሰላምን ያመጣሉ፣ በአራተኛ ደረጃ ደግሞ ለኢትዮጵያም በረከት ይዘው ይመጣሉ እያስባል። አሰግድ ምናልባት በአጭሩ እዚሁ ላይ ምን ተሰማም? በኢትዮጵያ የፖለቲካ ሂደት ውስጥ አዲስ ትንሳኤን የመውለድ አይነት ነገር ነው እና ከዚህ ቀደም አብረው በአንድ ጠረጴዛ ላይ ቁጭ ብለው ይወያያሉ፣ አንድ ማዕድ ይጋራሉ ተብሎ የማይታሰቡ አይነት የተራራቀ የፖለቲካ ፍላጎትና ና ርዕይን ይዘው ሲንቀሳቀሱ የነበሩ ሰዎች እንዲሁም ደግሞ የቀድሞ አመራሮችም ጭምር ናቸው። በዚህ መድረክ ተሳትፈው አድናቆትን፣ አስተያየቶችን እንዲሁም ደግሞ ለአዲሱ አመራርም በርከት ያሉ ሀሳቦችን ሲያነሱ ነበር። ና እንዴት ተመለከትከው? ምን አይነት ስሜት ፈጠረብን? ከዚህ የተረዳሁት ምንድን ነው የትርክቱ ለውጥ ታሪካችን ትርክታችንም ተቀይሯል አሁን የነገርነው ነው የማህበረሰብ ውጤት የሚሆነው ትላንትና የነበረው የፖለቲካ አመለካከት ምንድን ነው ጠላትን አጥፍተህ ተነስ ነው የሚለው ይህም በትክክል በአደባባይ የሚነገረ ነው ጠላት ተቃዋሚ የሚባል መጥፋት ነው ያለበት እንደውም ይላሉ አሁን ነው በጠቅላይ ሚኒስትሩ ነው ተፎካካሪ የሚባለው ተቃዋሚ የሚባለው በሙሉ ምን ይባላል ይሄ ሀገር ከአንድ ሰው በላይ ከአንድ ፓርቲ በላይ ከአንድ ድርጅት በላይ ሊሸከም አይችልም። ስለዚህ ያኛው መጥፋት አለበት ነበር አካሄዱ። አሁን ግን እንደሱ አይደለም። ኢትዮጵያ ሀገርነቷ የሁላችንም ናት። ጠቅላይ ሚኒስትሩ 2010 በበዓለ ሲመታቸው ላይ ብለዋል፣ ሁሉም ሰው የሚያስበው ለኢትዮጵያ ነው። አሁን አስተሳሰቡ ነው። አንዳንድ ጊዜ አንድ ሰው ለእናቱ እናቴ አሁን እኛን አሳድጋለች እዚህ ደርሳ አደርሰናል። ስለዚህ ለእናታችን ምንም ስራ መስራት የለባትም ሰራተኛ ቅጥረን ቁጭ ትበል ይላል አንዱ አንዱ ደግሞ አይ ቁጭ ስትል ሰውነቷ ይተሳሰራል መንቀሳቀስ አለባት። ስለዚህ ትንንሽ ስራ ትስራ ቢሉ መልካም ነው። አይ አንተ ያልከው አይሆንም እኔ ያልኩት ነው ቢሆን ብለው ሁለቱ ልጆች ቢጣሉ እናትም እናታት ሆንም ልጆችም ልጆች አይሆንም። ኢትዮጵያችን ገጥሟት የነበረው ነገር ይሄ ነው። የምንነካከሰው፣ ምንጣላው፣ ምንጨቃጨቀው እሷን ጥለን ነው በዛ ውስጥ እሷ ናት የምትደማው። ኢኮኖሚው ነው የሚደማው፣ ፖለቲካው ነው የሚደማው፣ ሰላሙ ነው የሚደማው። ይህን ሁሉ ሊፈታ የሚችል መሆኑን የምታውቀው እነዚህ ሰዎች ሰዎች ናቸው። አገራቸው ኢትዮጵያ ናት። ይኸው አሁን ተነጋግረዋል፣ እየተነጋገሩ ነው። ስለዚህ ይቻላል ማለት ነው። መልካም፣ እጅግ አድርጌ ነው የማመሰግነው። ውድ ተመልካቾቻችን፣ ሀሳባችን ይቀጥላል። በአፍታ በኋላ ደግሞ በሁለተኛው ጉዳይ ተመልሰን እንገናኛለን። አብራችሁን ቆዩ።